ሁሉ አማን ኧረ አይገባም ሰላም ነው ሰላም ነው ሰላም ናቸው እንደምን አላችሁ እንዴት ናችሁ ሁሉ አማን ነው እስኪ ራሳችሁን አስተዋውቁ እሺ ፍስሐ ሰለሞን እባላለሁ ከአዳማ ሰንበት ትምህርት ቤቶች አንድነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ ሀገረ ስብከት የመንበረ ጵጵስና አዳማ የሰንበት ቤቶች አንድነት ምክትል ሰብሳቢ ነኝ ከዛ አካባቢ ያሉ ሰንበት ትምህርት ቤቶች በዚህ መልካም አላማ ላይ ሁሉም እንዲሳተፉ በማስተባበር ሁሉም ሰንበት ትምህርት ቤቶች ያላቸውን የተለያዩ ማህበራዊ በጎ አድራጎት አድራጎት ያደርጋሉ። በየሰንበት ትምህርት ቤቶቻቸው ይሄኛውም የተሻለ አሁን ሀገራችን የተንቀሳቀሰችበት ያለው በጎ አድራጎት ስለሆነ እዚህ ላይ ሁሉም የበኩሉ እንዲሳተፍ ቅስቀሳ አድርገን ሁሉም የበኩሉን ሳትፎ አጠቃላይ የሚቻለውን ያክል ቀጣይነት ይኖራል ይዘን ይመተናል አሁን እርሶም እንግዲህ እሺ እናመሰግናለን ይህ ደግሞ ፍጹም እባላለሁኝ ያው ከወንድማችን ጋር እሱ እንደገለጸው ነው ሀሳቡ የአዳማ ከተማ ወይም መንበረ ጵጵስና የሰንበት ትምህርት ቤቶች አንድነትን አንድነት ማለት ነው በስሩ ያሉ ሰንበት ትምህርት ቤቶችን እንደው ለአገልግሎት ካሰባሰቡት ያው ሰንበት ትምህርት ቤቶች ይታወቃል ይዘን የመጣ ነውም ችግር የሚፈታ ሳይሆን በአገልግሎት ስም የተሰባሰቡ ማህበራት ሰንበት ትምህርት ቤቶች ወይም ደግሞ እንደዚህ በጎ አድራጎት ማህበራት ይሄንን አይተው ትልቁ ነገር የአገልግሎት መሰረታዊ ዓላማው ሰውን መስራት ነው። በዚህ ምድር ዓለሙም የተፈጠረው ለሰው ነው። አገልግሎቱም እያንዳንዱ የሚከናወኑ ነገር ለሰው ነው እና እኛን አይተው የተወሰነ ነገር ማድረግ እንዲችሉ ነው። በተለይ ደግሞ አዲስ አበባ ውስጥ ያሉ ልክ እንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያሉ ሰንበት ትምህርት ቤቶች ትልቅ አቅም እንዳላቸው እናውቃለን። ማህበራትን ጨምሮ እነሱም የበኩላቸውን እንዲያደርጉና ከወንድም ከእህቶቻችን ያው ከትርፍ ሳይሆን ከጉድለት ያሰባሰቡን ይዘን የመጣ ነው። እሷን ለማበርከት ያክል ነው። በጣም ደስ ይላል። መቄዶንያም ጎበኛችሁ? አዎ እንደ አጋጣሚ ቅድም ሄደን ጎብኝተን ወደዚህ የመጣ ነው እና በጣም ልባችን ተነክቶ እስካሁን እንዳልኖርን ቆጥረን ነው የመጣ ነው። በጣም ነው ልባችን የተነ ለመመለስ ሁሉ አሰባቸው። እውነት በጣም ማለት በጣም ከባድ ነው ለመግለጽ። እግዚአብሔር በዚህ መጠን ስራውን እየሰራ መሆኑን አይተናል እና እውነት ነው ዶክተር ቢኒያም ሲል የነበረው እግዚአብሔር ነው የሚሰራው፣ ሰው አይደለም እየሰራ ያለው እና በጣም ድንቅ ስራ ነው። ያው እንግዲህ በጣም ደስ ይላል ሌሎችም አሪያነቱን ይከተላሉ ብለን ተስፋ እናደርጋለን። ከአዳማ ሰንበት ትምህርት ቤቶች አንድነት መቄዶንያ ለሚያስገነባቸው ሁለት ህንፃዎች እና በመላው ኢትዮጵያ የተቸገሩትን ለማገዝ ሁሌ የሚተጋለ መቄዶንያ እሱንም ለማጠናከር ነው። እጃችሁ ከምን እንበላችሁ። አሁን ይዞ የመጡት ይከፈት ይከፈት፣ ዞር ይበልና፣ አንድ መቶ አምስት ሺህ ብር። እናመሰግናለን።